አብርሽ እና ሩታ ተፋተዋል። ገብቶሃል? ፍርድ ቤት ሄደው የተፋቱ ሰዎች ናቸው። ቀን ቀጠሮ ተሰጥቷቸዋል። ቀን ቀጠሮ ላይ ደግሞ ይፈራረማሉ። መወራረስ ያለባቸው ነገር ይወራረሳሉ፣ ይለያያሉ። ጠበቃው እውነት ቢኖረው እውነታውን ይነግረኝ ነበር። በወንድም ዙሪያ እያደረጉበት ያለው ነገር ይሄ ነው፣ አስተካክል ካሁኑኑ ብሎ ጠበቃው እውነት ቢኖረው ይነግረኝ ነበር። እውነት ስለሌለው አልነገረኝም። ነገረኝ ስላለው የጠበቃው ጉዳይ አንተ ሙሉ ነገር ታውቃለህ። አንተ የምታውቀው እንዴት ነው? ወንድሙ ሊያቅም አይችልም ነገር አንተ እያወቅህ እንዴት ነው የማያውቀው? ወንድሙ ነው እኮ ከጠበቀው ጋር ግንኙነት የለውም መስሎ እሺ፣ ጊዜ ኑሮ አንተ ታውቃለህ እኮ። ከአሁን በኋላ ግን በቃ ሩታ የፈለገችው ነገር ማድረግ ትችላለች። አብርሃም የፈለገው ነገር ማድረግ ይችላል። ከዚህ በፊት ሞክረናል፣ ጥለናል፣ አልሆንም የሰው ልጅ ሞክሮ ሞክሮ ካልተሳካ መፍትሄ ነው ይሄ ነው በቃ መፍትሄው ሊሆን የሚችለው። በዚህ ሰዓት ብትችሉ ከሩታም ወገን መሆን አልነበረባችሁም፣ ከአብርሽም ወገን መሆን አልነበረባችሁም። እናንተ መሆን የነበረባችሁ ሁለቱም ሁለቱም መሀል ቆማችሁ ከሩታም ወገን ሳትሆኑ፣ ከአብርሽም ወገን ሳትሆኑ መሃል ላይ እንዳለው ሰው ነገር ሊያስተካክል እንደገባ ሰው ነበር ነገሮችን ማስተካከል የነበረባችሁ። እናንተ ግን ከአንደኛው ወገን እየሆናችሁ አንደኛውን እያጣላችሁ አንዱን እየደገፋችሁ አንዱን እየተዋችሁ ሰላም፣ ሰላም፣ ሰላም ውድ ነው የተከበራቸው እኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ አለን ይመስገነው። እንግዲህ በዓል እንዴት ነው? በመጀመሪያ እንኳን ለመላው ለኢትዮጵያ ሀገር ውስጥ ላላችሁ ከሀገር ውጭ ላላችሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓል እናንተ ጋር እንዴት ነው? እኛ ጋር እግዚአብሔር ይመስገን ምንም አይልም፣ አሪፍ ነው። ዘንድሮ በዓል ቆንጆ ነው። እንግዲህ ዛሬ ወደ እናንተ መጥቻለሁ። በእርግጥ በዚህ መልኩ ባልመጣ ደስ ነበር ምክንያቱም በዓል ስለሆነ ቢያንስ ሰላም የሆነ ነገር ነበር ይዤ መምጣት የነበረብኝ ብዬ አስባለሁ። ግን ደግሞ አንዳንድ ነገሮች ሆነ እንዳትመጡ ያደርጋችኋል። ሰላም እንዳይሆን የሚያደርጉ በጣም ብዙ ነገሮች አሉ እና ከዛ ከዛ የተነሳ ይሄ ቪዲዮ ባልሰራው ደስ ነበር፣ ግን እናንተ ማወቅ ስላለባቸው ይሄ ነገር የገድ ወደ እናንተ መድረስ ስላለበት ነው በዚህ መልኩ የመጣሁት። እና ሰሞኑ እየተፈጠረ ያለው ነገር አይታችኋል። አብርሽ ጋር ሩታ ጋር ብቻ ብዙ ብዙ ነገሮች እየተፈጠሩ ነው እና እነዛ ነገሮች በጣም በጣም በጣም ነው የሚደብሩት። ምክንያቱም እንደዚህ መሆን አልነበረባቸውም። በቃ ነገሮች እኛ ባሰብነውና በፈለግነው መልኩ ተሳክቶ ተስተካክሎ የሆነ ወደ መጀመሪያው ተመልሶ የሆነ ሰላማቸው እንዲመለስ ነበር የምንፈልገው፣ ግን ነገሮች እንደዛ እየሆኑ አይደለም። የሆነ በማንፈልገው መልኩ እየሄዱ ነው። አብርሽ ጋም ደስ የማይል ነገር የተፈጠረ ነው። ሩታ ጋም ስጀምር ዙሪያቸው ላይ ያሉ ሰዎችም በቃ ብዙ ብዙ ነገሮች እያወሩ ነገሩ እንዳይስተካከልና ሰላም እንዳይፈጠር እያደረጉ ነው። ኤፍሬምን ብትሉ እነብሩክ እነዩ ብቻ ዙሪያ ላይ ያሉ ሰዎች የሆነ ሰላም እንፈጥራለን ይላሉ፣ ነገር ግን ሰላም እየፈጠሩ እንዳልሆነ ነው እኔ እያየሁ ያለሁት። አንዳንድ ሰዎችም እየተረዱ ያሉት በዛ መልኩ ነው። ምክንያቱም አንዳንድ ሰዎች ዙሪያቸውን ባበዛን ቁጥር ሌላ ነገር በፈጠረን ቁጥር ሀሳቡ እየሰፋና እየተለጠጠ ነው የሚሄደው። ስለዚህ ያ ነገር ደግሞ እነሱ እያስተካከለ ነው እያሉ ብዙ የማይግባቡበት ነገር እየተፈጠሩ ነው። ያ ነገር ደግሞ መሆን የለበትም። ምክንያቱም በቃ በዚህ ሰዓት እኔ ሁለቱ የሚያስፈልጋቸው የራሳቸው ውሳኔና የራሳቸው ሀሳብ ከዛ ቤተሰብ በቃ ቤተሰብ የሚባለው ሰው ብቻ ነበር በዚህ ነገር መገኘት የነበረበት። ግን ዙሪያቸው ላይ ያሉ ሰዎች ያገባኛል ባዮች ብዙ ደስ የማይል ነገር እየፈጠሩ ነው። ሲቀጥል ደግሞ እኔ አሁን እንደኔ በቃ እንደዚህ አብርሽ መፈረሙ ሲቀጥል፣ ይሄ ለመለያየታቸው ውሳኔ መወሰናቸው እኔ በጣም ነው ያስከፋኝ። በጣም ደስ አይልም። ምክንያቱም በቃ ሁለቱ እንደዚህ መሆን ነበረባቸው ብዬ አላስብም። በቃ እንደዚህ እዚህ ደረጃ ላይ መድረስ ነበረባቸው ብዬ አላስብም። የተሻለ ነገር መፍጠር ነበረባቸው። ሲቀጥል ደግሞ እኔ አሁን ሩታ ማለት እያዘንኩባት ነው። ምክንያቱም አንዳንድ የሰው ልጅ አልኩ ካልኩ በቃ አልኩ ነው የሚል ሰው ደስ አይልም። ምክንያቱም እነሱ የጀመሩት ትዳር ነው ይሄ ሁላችንም የምናውቀው ነገር ነው። ትዳር ከጀመርን በኋላ በቃ አንተ ትብስ አንቺ ትብስ እየተባባሉ ነው መኖር ያለባቸው ብዬ አስባለሁ። አንዳንዴ በቃ እልህኝነት ማንም አያዋጣም። አሁን ሩታ ላይ ይህን የማየው ቀልህኛ ነች አንዴ ብያለው አንዴ ወስኛለው አይነት ነገር ነው። እናንተም ኦዲየንሶች አንዳንድ ሀሳብ ስሰጡ እያየው ነው ማለት በቃ ሩታኛ ጀግና ነው። አሁን እንደዚህ ስላችሁ ሩታን እየነቀፍኩኝ ልክ አይደለችም እያልኩኝ አይደለም በቃ እናንተ ግን ውሳኔዋን እያከበራችሁ ላት አሪፍ ነው፣ በዚህ ቀጥሉ፣ በዚህ አሪፍ ነው እሺ፣ እንዳት እያላችሁ ብዙ ኮመንቶች እያየው ነው። እንደዛ ማለት አልነበረባችሁ። አሁን እናንተ በዚህ አጋጣሚ ማለት የነበረባችሁ በቃ እንዲታረቁ ነገሮች ማስተካከልና የተሻለ ነገር እንዲፈጠር ነበር መስራት የነበረባችሁ። ነገር ግን እናንተ የእሷን ሀሳብ እየደገፋችሁና በቃ በዚሁ ቀጥይበት እቺ ልጅ እኮ የልጅ የልጅነት ልቶን ማሰብ ያለባችሁ እሱ ነው። እንግዲህ የልጅነት ህልቶን ነው። በቅርብ በቃ እግዚአብሔር ቢፈቅድ በቃ ልትገላገል የደረሰች ሴት ነች አይደል እንዴ? ስለዚህ እናንተ በዚህ ሰዓት ማድረግ የነበረባቸው እስቲ በቃ ቁጭ ብላችሁ ሁለታችሁ አውሩ፣ የተሻለ ነገር ፍጠሩ እያላችሁ ነበር ማውራት የነበረባችሁ። ነገር ግን ጀግና ምናምን ቀጢ በዚህ አሪፍ ነው እየተባለ ያለው ይሄ ነገር ደግሞ መሆን የለበትም ምክንያቱም ሁለቱ እኔ በቃ መታረቅ ነው ያለባቸው። መጣላት ለማንም አያዋጣም። እንዴ ያለናት ያለባት ያደጉ ሰዎች እኮ ብዙ ሰዎች እናውቃለን እንዴት ነው? አለ ወንድ ሰላም አለን አለ አንዳንድ ነገሮች እኮ እያወራ ይሄን የመጣኸው ያው ማለት ያው ሰሞኑ እየተፈጠረ ያለው ነገር ያው እምታየው ነው። ያው አብርሽ ፈርመዋል። ያ ነገር በጣም ነው ያስደነገጠን፣ ሁላችንም ነው ያስደነገጠን። ምክንያቱም የነሱ ትዳር መሳካት፣ የነሱ አብሮ መሆን ሁላችንም እየጠረን ነበር። ያ ነገር ሳይሳካ ቀርጦ ሁለታዊ ጋር ያለው ነገር በቃ ኦልሬዲ እንዳበቃለት አይ ነገር ነገር እያየን ያለ ነው አይደል ያ ነገር ደግሞ በፍጹም መሆን አልነበረበትም ብዬ አስባለሁ። አሁን ሆኗል ተብሎ የሚታወ ነገር አለ ብዬ ስለማላስብ ነው። ምክንያቱም ይሄ ነገር ኖርማል በቃ ገና ነው፣ ይሄ ተጀመረ እንጂ ያላለቀለ ጉዳይ ነው። እነሱ ገና እንትን ሳይሉ ሳይጨርሱ ማለት በዚሁም መልኩ አብረነን ብለው ነገሮች ማስተካከል ይቻላል። ተፈረመ ማለት ሁሉ ነገር አበቃ ማለት አይደለም እና ፈረንጁ፣ በዚህ አጋጣሚ በቃ እኔ እንዴት እንዳሰባችሁት አላውቅም አሁን ማለት በዚህ መልኩ የእነሱ ትዳር መለያየት የእነሱ ትዳር እንደዚህ መሆን እንዴት እንዳመናችሁበት አላቅም። ነገሮች አሁንም ለማስተካከል ለምን እየሞከራችሁ እንዳልሆነ አላቀም። ገባ። ይሄ ነገር ደግሞ መሆን የለበትም። ካሌባ እኛ የእነሱ ትዳር መፍረስ ፈልገ ነው ወይም ደግሞ ተስፋ ቆርጠን አቁመን አይደለም። ግን ደግሞ እነሱ ከዚህ በፊት ተጋፍተናቸው ሁለቱንም እየተቆጣ ናቸው። የነሱ ትዳር ለማቆም ሁላችንም ሞክረናል። አይደል? የአብርሽም ወንድም፣ የሩታን ጓደኞች፣ ብዙዎቻችን ሞክረናል። በቃ ግን ደግሞ የእነሱ ፍላጎት ከሆነ እዚህ ጋ እኛ ምንም ማድረግ አንችልም። አንዴ ልቦ የተነሳ ሰው ምንም ለማስቆም ብትሞክር ልታስቆሙ አትችልም። ስለዚ እነሱ ደግሞ አንድ የወሰኑት ነገር ነው። እኛ ምንም ማድረግ አንችልም። ያ ፈረንጆ ምንም ማድረግ አንችልም ሳይሆን፣ እኔ ብዙ ነገር እያደረጋችሁ ነው። አንዳንዴ ትዳር ውስጥ መግባት የሌለበት ሰው መግባት የለበትም። አብርሽንም አግኝቼው አውርቼ አንዳንድ ነገሮች አውርቼያለሁ። አሁን እሱ ዙሪያ ላይ ያላችሁ ሰዎች ማን ማመን እንዳለበት አያውቅም። ምክንያቱም በይሳት ይሄ ልጅ በቃ ማን ወዳጁ እንደሆነ ማን ጠላቱ እንደሆነ የሚያውቀው ነገር የለም። ገባህ። እናንተ ደግሞ ይሄ ትዳር ነው ማንም እየገባ ሀሳብ መስጠት የሚችልበት ተቋም ነው ብዬ አላስበም። እናንተ ደግሞ ሁላችሁም ጀስት በሩታ ወገን ሆናችሁ አብርሽ ላይ እየፈረዳችሁ እንደዚህ ነው እንደዚህ ነው እንደዚህ ነው እያላችሁ ብዙ ነገሮች እያወራችሁ ነው። ይሄ ነገር ደግሞ ልክ አይደለም። ምክንያቱም ይሄ ሁለቱ ትዳር ነው። ትዳር ውስጥ እኮ ማንም ሰው ሀሳብ መስጠት አይገባ። በዚህ ሰዓት ብትችሉ ከሩታም ወገን መሆን አልነበረባችሁም፣ ከአብርሽም ወገን መሆን አልነበረባችሁም። እናንተ መሆን የነበረባችሁ ሁለቱም መሀል ቆማችሁ ከሩታም ወገን ሳትሆኑ፣ ከአብርሽም ወገን ሳትሆኑ መሀል ላይ እንዳለ ሰው ነገር ሊያስተካክል እንደገባ ሰው ነበር ነገሮችን ማስተካከል የነበረባችሁ። እናንተ ግን ከአንደኛው ወገን እየሆናችሁ፣ አንደኛውን እያጣላችሁ፣ አንዱን እየደገፋችሁ፣ አንዱን እየተዋችሁ እንደዚህ እንደዚህም ብለን ደግሞ እንድታወራኝ አልፈቅድልህም። ምን ማነህ አንተ? እንደዚህ ስማኛ እንዴ። በዚህ አይነት ሁኔታ እናንተ ልንቀጠላችሁ ወይም ረጅም ልናወራ አንችልም። ሩታ ተጎድታ ስላየናት ነው እሷን ለማረጋጋት። ተጎድታ ስላየናት ነው ከጎኗ እየሆን ያለነው እንጂ የእነሱም ትዳር ለመበጥበጥ አይደለም። በመጀመሪያ ደረጃ ያልተረዳኸው ነገር ቢኖር ማለት ነው ሩታ አልተጎዳችም እያልኩ አይደለም። እየሰማኸኝ ነው። ተጎድታ እያየሃት ወይም ተረድተሃት ከሆነ ለምንድን ነው እንደዚህ የምትለን ነው። እየሰማኸኝ ከሆነ ማለት ነው እኔ ሩታ አልተጎዳችም እያልኩ አይደለም። ሩታ ሩታ በጣም ተጎድታለች። ያለችበት ሁኔታ ልካ አይደለም። ነገር ግን ይሰማኛል። ይኸውልህ ይኸውልህ፣ ይሄን ረገድ ሳልረዳ ቀርቻለሁ አይደለም ሩታን ብትጎዳ አብርሽን ቢጎዳ እናንተ መሀል ላይ ሆናችሁ ከሁለቱም ወገን ሳትሆኑ ለማስታረቅ መጣር ነበረባችሁ እንጂ ይሄ ነገር አልሞከርንም፣ ይሄ ነገር ልጠይቅ አልሞከርንም፣ ይሄን ነገር አንድ ላይ ለማድረግ አልሞከርንም ወይ አሁን አንተ ላይ ቆይ፣ ስማኝ፣ አልሞከርንም? ሞክረናል እኮ የሩታንም ተረድተህ አሁን ተረድቻለሁ እያልክ ነዋ። የሩታንም የምትረዳ ከሆነ የሁለታችሁን ጥፋት በሁለታችሁ እያጣላችሁ ያላችሁት እናንተናችሁ ልትል የቻልክበት ምክንያት ሊገባኝ አልቻልም። ማነህ እንደዚህ ልትል የምትችለው? ምክንያቱም እኔ ከዚህ በፊት አንዴ አስወራኛ ከዚህ በፊት እነሱ ለማስታረቅ ያልሞከርኩት ነገር የለም። አሁን ላይ ግን የነሱ ፍላጎት ነው። ፍላጎቷን ፈቅጄላታለሁ። ግን ደግሞ ፍላጎቷን እንደፈለገች ማድረግ ትችላለች። ገብቶሃል አይደለ? ከአሁን በኋላ ግን በቃ ሩታ የፈለገችው ነገር ማድረግ ትችላለች። አብርሃም የፈለገው ነገር ማድረግ ይችላል። ከዚህ በፊት ሞክረናል፣ ጥለናል፣ አልሆነም። የሰው ልጅ ሞክሮ ሞክሮ ካልተሳካ መፍትሄ ነው ይሄ ነው፣ በቃ መፍትሄው ሊሆን የሚችለው ግን ይሄን፣ አይደል? እነሱን አጣላችሁ ምናምን ልትል የምችልበት ምክንያት ምንም አይነት ምክንያት የለም። ገባ አይደለ? አሃ

ሩታ አልተጎዳችም እያልኩ አይደለም። ሩታ በደንብ ተጎድታለች፣ ያለችበት ሁኔታ ልክ አይደለም። ነገር ግን እናንተ እያደረጋችሁ ያላችሁ አንዱ ሰው ስትቀሩ ከአንደኛው ወገን ትሆናላችሁ፣ አንደኛው ደግሞ ስትቀሩ ከአንደኛው ወገን። እናንተ እኮ እውነቱን ሀሳብ ይዛችሁ መሀል ላይ ቆማችሁ ለማስታረቅና የተሻለ ነገር ለመፍጠር ነበር መሞከር የነበረባቸው። እናንተ ግን አንዴ ከአንዱ ጋር እኛ እዚች ጋር በመከራከራችን ምንም ጥቅም አናመጣም። ማንም ያጣላ ማንም ያስታርቅ እዚች ጋር ምንም ደውጣ አታመጣም። ገብቷል። አንድ የሆነ ጉዳይ ነው፣ የፈሰሰ ነገር የፈሰሰው አይታፈስም። ስለዚህ አንተም ብትሆን ስመኝ እዚች ጋር መተ ማንም ወቃሽ ማንንም ፈራጅ ያደረገህም የሾመህም የለም። አንተ ገብቷል። እዚች ጋር ማናችንም ልከስ አትችልም። በመጀመሪያ ደረጃ አንተን ከሰው ኖ በመጀመሪያ ደረጃ ማናችንም ልከስ አትችልም። ምክንያቱም ፍርድ ቤት ድረስ ሄጄ ሁሉም ነገር አይቼ ያጣራው ልጅ ነኝ። አንተ ጠበቀው ምናምን ነገር አርቅ ግን ፍርድ ቤት ላይ አልነበርክም ገብቷላ። ጠበቃውንም አግኝቼዋለሁ። ፍርድ ቤት ላይ ቀን ቀጠሮ ሲሰጥ እኔ ነበርኩኝ ገብቷላ። በቦታው የነበርኩት እኔ ነኝ። እሺ እዛኔ አንተ አልነበርክም እና ጠበቀው ነበር አልነበረም? ዝም ብለህ ጠበቀው ነበር አልነበረም? እሺ ለምን ጠይቅ ጠየቀ ይመልስልኝ። ስማኝ ጠበቀው ነበርኩ እያልኩ ነው። ያለ አሁን ያልሰማኝ ነገር፣ አንተ መጀመሪያ መደማመጥ ይቀድማል ከመከራከር ማለት ነው። ያለ አንተ እዚህ ማንንም ልትፈርድ ምናምን አትችልም፣ በመጀመሪያ ደረጃ ማለት ነው። ምክንያቱም አንተ ትናንትና ነው የመጣው እንደዚህ። ስለ ከደበረም ይደብር። ምክንያቱም አንተ እያወራ ያለው ነገር ትክክል አይደለም። በመጀመሪያ ደረጃ ትናንትና መጥቶ እኔ እኔ ላይፌን ልትከፍት አትችልም፣ ታትችልም። ገብቶሃል? ይሄ ትዳር ብሎ ሲመሰረት የነበርኩኝ ልጅ ገብቶሃል አብርሽና ሩታ ፍቅረኛሞች ሳይሆኑ በፊት ፍቅረኛሞች እንዲሆኑ የተጋፈጥኩኝ የታገልኩኝ ለነሱ ብዬ ብዙ መስዋዕትን የከፈልኩ ልጅ ነኝ። ገብቶሃል አደለም? ትዳሩስ ገብተው ትዳሩ ሳይገቡ ፍቅር ለመጀመር እራሱ የነበርኩኝ ልጅ ነኝ። ዛሬ ላይ መታ አንተ እንደዚህ እኔ ሲጀመርም ለወንድሜ ብዙ መስዋዕቶችን ከፍያሉ። በዛ ሰዓት ብዙ ነበር የለቀቀው ነበር ላይፍ ነበረበት። ገብቶሃል የዛን ያሳለፍኩት ላይፍ እኔ ነኝ የማውቀው ሩታ መታ አብርሽን ከምን አይነት ሙድ እንዳወጣሁት በጣም አዘን ላይ ነበርኩ ወጣ ከምን አይነት ሙድ አውጥቼ ከሩታ ጋር አድርጌው ሰላሙን እንደመለስኩለት ሁሉም ነገር አ በቃ እኔ ግን ለወንድሜ ለወንድሜ ነገር አድርጌለታለሁ ለወንድሜ እንደዚህ ሰርችለታለሁ ብዬ ማውራትም አልፈልግም ምክንያቱም ወንድሜ ነው ወንድም ለወንድም ህይወቱም ይሰጣል ወጣ ነፍስም ይሰጣል ስለዚህ አንተ ዛሬ ላይ መተ እንደዚህ አፍህንም እኔ ላይ መክፈት አትችልም በመጀመሪያ ደረጃ ሁለተኛ ነገር ደግሞ ጠበቃውን አግኝቻለሁ ጠበቃውንም አውርቼዋለሁ በስነ ስርዓት ነው ያወራሁት። ፍርድ ቤት ድረስ ፍርድ ቤት በስነ ስርዓት ጨርሰዋል። አብርሽና ሩታ አልፈልግም አለች። እሱ በጀርባም ብዙ ነገር አለ እየተሰራበት ነው። አብርሽ ላይ ምናምናም ነገር ያልከው ነገር አይዱን ነው ምን እንደተሰራበት አላውቅም። በሰዓቱ ግን ፍርድ ቤት የነበረው በቃ እሷ አልፈልግም ያለችው በጀርባው ምን ምን ምን እንዳለ ይዛኔ ምንም ግልጽ ሊያደርግልኝ አልቻለም። ጠበቃው ማለት ነው። እንዲያስረዳኝ የቻርኩትን ነገር ሞክሬያለሁ። ጠበቃውንም የፍርድ ቤቱ ቀን አግኝቼዋለሁ ያለው ነገር አስረዳኝ ብየዋለው። ከጀርባን ማን ማን አለ፣ ምን እየተሰራ ነው፣ ምን እየተካሄደ ነው ስለው፣ ምንም ሊያስረዳኝ አልቻለም። ምንም ሊነግረኝ አልቻለም። እውነታውና እውነት ቢኖረው የዛን ሰዓት ሊነግረኝ ይገባ ነበር። ግን እኔ ውሸቱ እንደሆነ ነው የተረዳሁት። ታላንቴ በየለ ኤፊ ለከን አሁን አንተ ነው አንድ ያስጨርሰኝ ላይ ታወራለህ። በሰዓቱ እውነት ቢይዝና እውነት እሱ ጋር ቢኖረው ይሄ ነው ወንድምህ ላይ እየተደረገበት ያለው ነገር ይሄ ነው፣ እነዚህ እነዚህ ሰዎችን አቁም ብሎ መንገድ ይችል ነበር። ጠበቃ እውነት ቢኖረው ማለት ነው። በመጀመሪያ በመጨረሻ ደረጃ ደግሞ አሁን አብርሽና ሩታ ከወረድ ተፋተዋል። ገብቶሃል አይደል? ፍርድ ቤት ሄደው የተፋቱ ሰዎች ናቸው። ቀን ቀጠሮ ተሰጥቷቸዋል። ቀን ቀጠሮ ላይ ደግሞ ይፈራረማሉ። መወራረስ ያለባቸው ነገር ይወራረሳሉ፣ ይለያያሉ። ሶ አንተ እዚች ያልመሰል። ስለዚህ አንተ ይሄንን ነገር አምነህ ተቀብለዋል ማለት ነው? አዎ አምኜ ተቀብየዋል። ይኸውልህ፣ በመጀመሪያ አንተ እንደወንድም ማለት ነው ማድረግ ያለብህ ነገር አላደረክም። ይኸውልህ፣ ስመኝ ስመኝ፣ ይኸውልህ ምናልባት እስከ ዛሬ ብዙ ነገር አድርገሃል። ሰማኝ፣ እየሰማኸኝ ነው? አንዴ አንተ አውርተሃል፣ አኔ ናሶረኝ ይሁን። እስከ ዛሬ በሁለቱ ትዳር መካከል ከመጀመሪያው ጀምሮ ብዙ ነገር እየሰራ ሊሆን ይችላል። ይሄ ነገር አላደረክም እያልኩ አይደለም፣ ግን እነዚህ ልጆች ለመለያየት ከጀመሩና ጊዜ ሰዓት ጀምሮ ኦልሬዲ እነዚህ ሰዎች ተፈራርሟል ማለት። ሰማኝ፣ እስኪ አንዴ፣ አንዴ ሰማኝ፣ አክተር ሪዳ ስታርክስት፣ እየሰማኸኝ ነው? የእኛ አክተር በጣም ታስታርቃለህ ጠበቃ ብለህ፣ እንደውም ለመለያየት የደረስከው አንተ። እየሰማኸኝ ነው አይደለም? እየፈረድከው አይደለም አንተ፣ ለመስማት ዝግጁ ነው ብቻ። አንደኛ እውነት ሳይኖርህ እውነት አገኘሁት አልከኝ አይደል? አብረህ በብለህ በዙረህ ብዙ ነገር አሁንም አለ እስቲ

ስትመለከተ አምስት ሰዎች አሉ፣ ስድስት ሰዎች አሉ። እያወራህ ያላወጣህ ብዙ እኮ ነው። አምስቱንም ሰዎች ከአብረም ጋር አገናኝቼ አጋፍጫለሁ። አምስቱንም ሰዎች እየሰማኸኝ ነው? አምስቱንም ሰዎች እያንዳንዱን ለቅሜ አጣርቼ እንዳንተ ወሬ ሳይሆን አጣርቼ ለሚመለከተው አካል እነዚህ እነዚህ ሰዎች ናቸው እያወሩ የነበረው ወሬ ብዬ አምስቱንም ሰዎች ሪከርድ ይዤ ከነ ሪከርዱ ከነ ማስረጃው ነው ያጋፈጥኳቸው እዛች ጋር ሁሉም ሶሪ ቅርታ ተጠያየቁ ነው የተለያየ ነው አንተም እውነት ካለ እውነት አለ ለአብርሃም ማለት ነው እኔ አሁን ለአንተ አሁን እነዚህ እነዚህ ሰዎች ብዬ መናገር አልችልም አንተ ለአብርሃም ነው የተናገርከው ደግሞ ቀጥታ ሂጅ አሁን ነገሩን ለአብርሃም ነው ማገናኘው አንተ ይጠራው አሁን የጠበቃው ጉዳይ አንተ ሙሉ ነገር ታውቃለህ። አንተ የምታውቀው እንዴ ነው? ወንድሙ ሊያቅም አይችለውም። ይሄ ነገር አንተ እያወቅህ እንዴ ነው ማያውቀው ወንድሙ? ነው ከጠበቃው ጋር ግንኙነት የለውም እሱ። እሺ ጊዜ ኑሮ አንተ ታውቃለህ እኮ። አንተ ምንም አይደለም፣ ያማረለ ቢያንስ ከጠበቃው ጋር ከነሱ ጋር ጓደኛ ጓደኛ ልትሆን ትችላለህ። ጓደኛ ልትሆን ትችላለህ። ከጓደኛ በላይ ደግሞ ወንድሙ አለ። ማወቅ ያለበት ነገር እያለ ለምንድን ነው እንዲነግረው ማፈቅድለት? ነው የሁሉ ሴራ አንተ ካልሆንክ ይሄ ነገር ደግሞ ለፈቅሪ ይችላል ነው እንደዚህ የጉዳዩ ባለቤት ወንድም ሊሆን ይችላል። አይደለም እያልኩኝ አይደለም ነገር ግን ይሄ ጠበቃው ዘመድ ስለሆነ ከነሱ ጋር ነው ነው ነው

ስማኝ እየሰማኸኝ ከሆነ እውነት ቢኖረው ጠበቀው። እውነት ቢኖረው እውነቷን ይነግረኝ ነበር። በወንድም ዙሪያ እያደረጉ ያደረጉ ያለው ነገር ይሄ ነው። አስተካክል ካሁኑኑ ብሎ ጠበቀው። እውነት ቢኖረው ይነግረኝ ነበር። እውነት ስለሌለው

ቤሄድም እውነት አለው ገባ አይደለ? እዚህ ጋር እንደመጣል ስላወራ የሰው ልብ እንደመጣልኝ አይደለም። ይወለ ያለው አንተ ከአንዳንድ ጎን ሆናችሁ ነው። አይ ያልክ ያለው እዚህ በፊት እኛ አልሞከርነው ነገር የለም። ይወለ የዚህ ሁሉ ሴራ የጠበቃው ጉዳይ ያንተ ሴራ ነው። ገባ አለ። ይህ ሁሉ በጎን በውስጥ መስመር እየሰራክ ያለው ሴራ ካሁን በኋላ ይጋለጥልሃል፣ ትዋረዳለህ። እናንተን ሲጀመር ላገኛችሁ አልፈልግም። ሲቀጥል ደግሞ አብርሃም ቀጥታ ሄዶ ነገሩን ሲያውቀው እንደምታፍሩበትና አሁን ያወራችሁት ነገር ይሁን አንገት እንደምደፉበት እርግጠኛ ነኝ። ምክንያቱም ያለ ምንም ነገር እኔ እንደዚህ ሊሆን አልችልም። ሲቀጥል ደግሞ እሱ ሄዶ ጠበቃውን አገኘ። ጠበቃው ካገኘው በኋላ ከእሱ ጋር ምንም ሊያወራ አይችልም ይሄ ሰው ምክንያቱም የሚያውቀው የሚረዳው እውነት ካለው ስሜታዊ ሆኖ ነገሮች ጓጓ ብሎ ማስረዳት ለምን እንደሚፈልግ አላውቅም። እንደዚህ እኮ መሆን የለበትም። አይቁም ነገር ስናወራ እንደዚህ እኮ መሆን የለበትም። በቃ ኦልሬዲ እኔ የሆነ ይህ የጠበቃው ጉዳይ ራሱ ከተነሳ የጠበቃው ጉዳይ ራሱ ከተነሳ ጠበቃው ሄዶ የፍሬም ካገኘው በኋላ ለእሱ ሁሉም ነገር የመናገር ግዴታ የለበትም። በመጀመሪያ ደረጃ አንደኛ ፍርድ ቤት ነው ያለው። ፍርድ ቤት ካለ ይህን ልል ለዚህ ልጅ ምንም ነገር የመናገር ግዴታ የለበትም። ሲቀጥል ደግሞ እኔ ቀጥታ አገናኝ አብርሽን ላውራው ብሎኛል አይደል? ይሄ ሰው ያለምንም መረጃ ያለምንም ነገር አብረሽን ላገኘው አይልም። እነሱ ደግሞ ይህን ነገር መረዳት አልፈለጉም። ዝም ብሎ በስሜት መነዳት ማውራት የሆነ እንደፈለጉ ተናግሮ መሄድ ልክ አይደለም። ቻላቅም እኔ አሁን እንደሚገባኝ ማለት ማድረግ እንዳለብኝ አሁንም ነገሩ ስላላለቀ የአብርሽን የሩታ ጉዳይ ስላልተደመደመለት ኦልሬዲ ቀጠሮ አላቸው ግን መሀል ላይ እነሱ ነገሮች አስተካክለው ነጋሽዬም ገብተውበት በእርግጠኝነት አብርሃም ለበዓል ቡታጀራ ስለሆነ በዛው ተገናኝቶ አጋሽዬ ገብቶበት ነገሮች ለማስተካከል እንደሚሞክር እርግጠኝ ነኝ። አብረሽም ደግሞ ይሄን ነገር እንደማይፈልገው ይቅርታ ስለጠየቀ እንዳያችሁት የተሻለ ነገር ለመፍጠር ስለሚፈልግ በእርግጠኝነት ነገሩ ይስተካከላል ብዬ አስባለሁ። እኛ ደግሞ የተሻለን ነገር እናደርጋለን።